ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ የተለያዩ የሀበሻ ተች ያለባቸው ሂጃብ፣ ጀለቢያ እንዲሁም ደግሞ የኢስላሚክ አልባሳቶችን ለእናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ተመልካቾቻችን እንግዲህ አሁን የምንገኘው ቦሌ መድኃኒዓለም ሸገር ህንፃ ፊት ለፊት ላይ በሚገኘው ሊንጎ ታወር ሁለተኛ ፎቅ ላይ በሚገኘው ፕሪሽስ የተለያዩ አይነት የሀበሻ ተች ያላቸው የኢስላሚክ አልባሳቶችን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም፣ እንዴት ነሽ? አደስ ቤት ናችሁ? እግዚአብሔር ይመስገን። እስክንታወቅ ቤታችንም አስታውቂልን። እሺ፣ ስሜን አስማ ሙስጠፋ ይባላል። የፕሪሽስ ዲዛይን ባለቤት ነው። መልካም እኛም እንግዲህ ዛሬ ጊዜ የመጣ ነው ለሙስሊም አልባሳት የሚሆኑ የተለያዩ አይነት ነገሮች ለመመልከት ነው እና በሆነኝነት እናንተ ጋር ምን ምን አይነት ልብሶች ይገኛሉ? የእኛ ብዙ ጊዜ ባበሻ የተሰሩ ባበሻ ዲዛይን የተሰሩ የኢስላሚክ አልባሳት ናቸው። ሂጃቦችን፣ አበያ፣ ድሪያ እንዲሁም የወንዶች ጀለቢያም እንሰራለን። ለትዛዝም እንሰራለን፣ ሰርተን ደግሞ ይሸጣለን። እዚህ ያሉት ሁሉ አልባሳቶች እናንተ ናቸው የምታዘጋጃቸው? በእናንተ ዲዛይን በእኛ ዲዛይን ነው። እንዲሁም ደግሞ ከስተመር በሚፈለገው ከስተሜድም መስራት እንችላለን። እናንተ ጋር ተመልካቾች መጥተው እዚህ ኦርደር ቢያደርጉ እስከ ምን ያክል ጊዜ እንጠናቀቅላቸዋል? እንደ ዲዛይን ይለያያል። ለምሳሌ አሁን ሲምፕል ነገር የሚፈልጉ ከሆነ በትንሽ ቀናቶች መሰራት ይችላል። እንዲሁም ደግሞ ጥልፍ ያለው ብዙ ዲዛይን የሆነ ወይ ደግሞ የሰርግ ናም ከሆነ ጊዜያት ሊፈጅ ይችላል። እንደምንመለከታቸው እንግዲህ ሲምፕል የሚመሳስሉ ግን የሚያማምሩ በጣም ቆንጆ የሆኑ አልባሳቶች አሉ። በዚህ በኩልም ደግሞ ይሄ ባህላዊ የተቸላቸው የሚያማምሩም አሉ እና አብዛኞቹ እዚህ የሚገኙ በሙሉ እንዴት ነው እድሜ ሬንጅ አላቸው? ትላልቅ ይመስሉኛል። ለልጆችም በስፋት አለ። እኛ ብዙ ጊዜ የልጆችን እንሰራለን ግን በትዕዛዝ ሲሆን የልጆችን የምንሰራው፣ በብዛት የአዋቂዎችን ነው የምንሰራ፣ የወንድና የሴት። የተወሰኑትን ደግሞ እየተመለከትን ዲዛይናቸውን እንዲሁም ደግሞ ያላቸውን ዋጋስ ምን ያክል ይገኛል የሚለውን ነገር ደግሞ ብናወራ ደስ ይለኛል። እዚህ ከጀርባችን ካለውን ጀምር ይቻላል። እሺ እሺ። እነዚህ ናቸው ዲዛይኖቹ። እነዚህ አሁን አባያ ናቸው፣ በሽፎን እና በጥለት የተሰሩ ናቸው። ከውስጥ ገበርም አላቸው፣ እስከነ ሂጃቡ ነው። ቀበቶም አለው፣ የውስጥ ቀሚስም አለው። ብዙ ጊዜ እነዚህን እንደዚህ በሚፈልጉት ሰዎች እንሰራለን። ሽፎን አሁን ለምሳሌ ሽፎን ብዙ ጊዜ በእናቶች ስታይል ነው የሚሰራው። የተለመደ አይነት ሁሌ አንድ አይነት ነገር ነው እና እሱን ትንሽ ለወጥ ለማድረግ ነው። ሌላ ደግሞ ሽፎን አለው ሚለስጡ፣ ምንድ በደምብ አላቸው። የተለያዩ በከለር በሳይዝ በሚፈልጉት የጥለት ስታይል እንደዚህ በስታይል በምናምን በሚፈልጉት እንሰራለን። እነዚህ የሚሸጡም ናቸው፣ እንዲሁም ሳምፕል ናቸው። ይህን እንደሞ አይቶ በፈለጉ ዲዛይን ማሰራት። ሁለተኛው ደግሞ በጥለት ተች ሆኖ ሽፎኖች ናቸው። አሁን እነዚህም ሽፎን ናቸው፣ ሽፎን ናቸው። ብዙ ጊዜ እንዳልኩሽ ሽፎን ሲምፕል ነገር ስለሆነ አሁን ካለንበት ሲዝንም ወቃታ ማ ሰዓት ላይ ያው ሽፎኖችን እኔ አሁን ስለሞቀኝ ያው ሽፎን ስለለበስኩ ማለት ነው። እና የተለያዩ በዲዛይን በጥለት ስታይል የተሰሩ አሉ ማለት ነው። እንደነዚህ በከለርም በዲዛይንም በሳይዝም በብዙ ነገር አማራጭ እዚህ መታች ይቸገሩ፣ ችግር የለም ስለሚያደርግ፣ አንደኛ እሱ ነው። ሁለተኛ ደግሞ በብዛትም አምርተን መሸጥም ማከፋፈልም እንችላለን። ለብዛት የሚፈልጉ ሰዎች ለምሳሌ ይሄንን ይህን ዲዛይን በብዛት አምርቱልኝ የሚሰው ከመጣ ይሄንን ከአንድ ሺህ በላይ ማምረት እንችላለን በስፋት። ስለዚህ ከእናንተ ወስደው ነጋዴዎች መሸጥም ይችላል መሸጥ ይችላል። ሶስተኛ ነገር ደግሞ ምንድን ነው? ሀበሻ ልብስ ነው ይሄ። ሙሉ ለሙሉ ሽመና ነው። ግን ሽመናም ሆኖ ይሄ ፍሪ ስታይል በቃ ፍሪ ፍሪ ሆኖ የሚሄዱበትን እንዲሁም የሚሸፋፈንን ከውስጥ ቀሚስ አለው የራሱ እና እንደዚህ አድርገንም እንሸጥለንይሄ ያልተለመደ በጣም የሚያምር ነው። እንትን አይመስልም፣ የሀበሻ የሀበሻ አይመስልም። ያው ጥለት ስላላየሽበት ጨርቁን ብቻ ነው ሽመና እንትን የምትይው ማለት ነው። ሌላ ደግሞ ቲሸርቶችም አሉ የጎጃም ልብሶችም ሲካሁን ብዙ ጊዜ ፎጣ አሁን ይሄ ለዊንተር ሲዘን ይሆናል። በጣም ብርድ ለሆነበት ቦታ ላይ ይሄንን ተለብሶ እንደጃኬት እንደጋወንም ይለበሳል። እንደዚህ እያደረግን ነው። አሁን እነዚህም ለምሳሌ ፕሮግራም ሲኖርባቸው ይለብሱትስ ደግሞ ፕሮግራም ቢኖርም ይለበሳል። አሁን ይሄ ሻይንም ስላለው በሚፈልጉት ከለር፣ ሳይዝ፣ ቴክስቸር በሚፈልጉት ዲዛይን ይደረጋል። ሽመናውም የሀገራችን ምርት ስለሆነ የሀገራችን ምርትን ማጠናከር ስለሚሆን በዚህ መሰራት ይችላል። ለማታም ለራትም ይሆናል። ሆነ ፎጦቹን ደግሞ ለክረምት ደግሞ ለክረምቱ ሲዝን ለሙቀቱ ሙቀት እንዲሰጣቸው። ሌሎቹ በአሁን ለምሳሌ በአጭር ነገር የሚፈልጉ ከጂንስ ጋር መልበስ የሚፈልጉ ሰዎች እንደዚህ ፓካውት ለብሰው ይህን ጣል የሚያደርጉት ነገር ይህም በጣም ያምራል። እንደዚህ እንሰራለን። እንዳልኩሽ የልጆችንም ልብሶች በሚፈልጉት ኦርደር እንሰራለን። እንደነዚህ የሕፃናቶች አበሻ ቀሚስ፣ አበሻ ልብሶች እንሰራለን በሚፈልጉት ስታይል ይሰራል። ሌላ ደግሞ የወንዶች ኮት ኮቶችም እንሰራለን። ጀለቢያም አለን። ጀለቢያ ለብቻ ሆነ ይሄ እንደ ኮትም የሚያገለግል አበሻ ልብስ ላይ ነው። ሞሪያ ተኮር ነው። ዛብሻ ልጆች ላይ ይሰራልተሳ ነው እንግዲህ አሁን እዚህ ጋር የሚገኙት ይህ በሽፎን የተሰራ አለ። እንዲሁም ደግሞ ዘገም በሽመና የሚሰሩ ፎቶዎችንም ጨምሮ ተመልካቾችን እነዚህን ከስንት ከስንት ከስንት ማግኘት ይችላሉ? ከሶስት ሺ አምስት መቶ እስከ ስምንት ሺ አምስት መቶ ድረስ በሳይዝ እና በስታይላቸው በማቴሪያላቸው ልዩነት ማቅረብ ይችላለን። እንዲሁም ብዛት ምርት ከሆነ ደግሞ የሚጠይቁ በጣም በቅናሽ ዋጋ አፎርደብል በሆነ ፕራይስ እንሸጣለን ማለት ነው። አሁን እነዚህ ቅድም ስጠይቅሽ የተለያዩ ብንድር ዲዛይናቸው ኦርደር የሚያደርጉበት የሚፈጀውን ጊዜ ይወሰናል ብለሽኛል እና በሽፎን የተሰሩት እነዚህ እስከ ምን ያክል መተው እዚህ ቢያዙ እስከ ምን ያክል ጊዜ ይደርስላቸዋል ይደርስላቸዋል? አሁን ለምሳሌ በፒስ አንድ ልብስ ምናምን የሚፈልጉ ከሆነ አንድ ሳምንት፣ ግን ብዛት በግሩፕ ነው የሚመጡ ምናምን ከሆነ ደግሞ እስከ ሁለት ሳምንት ምናምን በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ ምርትና አገልግሎትን ማስታወቅ ከፈለጉ፣ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችን ማስታወቅ ከፈለጋቸው ከታች ባለው ስልክ ቁጥር ደውሉልን። ሁሌ ማስተናገድ ዝግጅ ነን። እዚህ ጋርም የተለያዩ አይነት ስላሉ፣ እነዚህም ደግሞ የተወሰኑትን እንመልከታቸው። እሺ ያው ከቲሸርቶቹ ልጀምርልሽ። ቅድም እንዳልኩሽ የተለያዩ ቲሸርቶችን እናመርታለን። ለምሳሌ የሀገር ባህል ልብስ ለበዓል ለምናም ለሚፈልጉ ሰዎች እንደዚህ እንሰራለን። ሁን የወንዶች ነው፣ የወንዶች ነው። ያው ጠልፎችንም ምናምን እንሰራለን። ከዛ ደግሞ የተለያዩ እንዳልኩሽ የቅድሙ ሽፎን ሽፎኖች እንደዚህ እንሰራለን። ከላይ ጣል የሚሉት እዚያ ጋር ነው የተመለከትነው እና ደግሞ አሁን ይሄ ሙሉ ለሙሉ ሀበሻ ልብስ ነው፣ ግን በጋውን ሆኖ በጥለት እንደዚህ ይጠቀሚስአል ነው በሚፈልገው ሰው። አሁን አንዳንዴ በሱሪ መልበስ የሚፈልጉ ሰዎች አሉ ወይ በፓካውት መልበስ የሚፈልጉ ሰዎች አሉ። እንደተለያየ ማለት ነው፣ እንደሚፈልጉት አማራጭ እናቀርባለን። ግን ዋናው ፖይንት ምንድን ነው፣ ጋውን መስራታችን ነው ዲዛይን ሚሰራቱ እና አማራጭም አለ ከለርም አለ ቴክስቸርም አለ የተለያየ ነገር ነው። አሁን ያው ጨርቅ ናቸው የተለያየ ነው። ይሄ ሻይን ነው፣ ይሄ ሰባ ነው። ከዚህ እንደሚፈለጉት አይነት መገኘት ይችላል ማለት ነው። እዚህ ጋ ደግሞ ሽፎን ደሞ መሸፈን ይችላሉ። ዲዛይኑ ከዛኛው ትንሽኛው ሞር ዲቴል ጥለት አለው፣ ዲቴል አለው። ይህ እንደዛ ነው። ይሄ የተለያዩ አሁን ይሄ የብዙ ባህሎች የሚጠቀሙበት ነው የትግራይም የአፋርም የመኖች የሚጠቀሙበት ኤርትራዎች የሚጠቀሙበት አለ። የተለያየ ካልቸር ነው። ግን ምን ላይ ነበር የምናውቀው? የእኛ ሻርፕ ላይ ምናምን ታየዋለሽ። እኛ ምንድን ነው እንትን አደረግነው፣ በድሪያ መልክ ሰራ ነው። ፍሪ ሳይዝ ሁሉም እንደሚሆን አድርገን ማስስም ስለሆነ ከለርም አለው ይሄን ያሹ ከለር አማራጭ በደምብ አለው አለው። እዚህ ጋር ደግሞ ቲንክ ወንድ ነው። እነዚህ የወንዶች ጀለቢያ ናቸው። ወንዶች የሚለብሷቸው ጀለቢያ ይሁን ለምን ሁል ጊዜ ነጭም ምናምን ስለምንለብስ ለወንዶች አሁን ሰማያዊ እነሱ ከለር ነው ብዙ ጊዜ ምርጫቸው ሰማያዊ፣ ጥቁር ከለር ነው። ሀበሻ ይሄ አሁን ሀበሻ ልብስ ነው። ይህ አሁን በብዛት መመረት ይችላል፣ ብዛት መመረት ይችላል፣ በሳይዝ መመረት ይችላል። ደግሞ ቀለል ያለ ስለሆነ ውቀት ምናምን ከአረብ ሀገር ይመጣውን ከመልበስ የሀገራችንን ምርት ማስተዋወቅም ይሆን። እነዚህ ደግሞ ጥልፎች ናቸው። እነዚያው በእጅ ናቸው የሚሰሩት፣ በእጅም በማሽንም በሁለቱም መታዘዝ ይችላል። ይሄ ለይሄኛው በማሽን ነው፣ ሽፎን ነው። ብዙ ጊዜ ስንለብስ የምታይን ጥቁር አባያ ነው አይደለም። ሁሌ የእነሱን ካልቸር ይዘን ከምንመጣ፣ ይሄ ደግሞ በሀበሻ ካልቸር ጠልፍ ተደርጎበት የኢትዮጵያን ካልቸር ፕሮሞት የሚያደርግ ለብሱ ነው። እነሱን ደግሞ ፈልገውትም ወደውትም ያደርጉት ወይም ደግሞ ውበትም ደግሞ ያለው ስለሆነ የበለጠ ያሳምራቸው ያሳምረዋል። አይነትም አለ። እነዚህ አሁን ይሄ ደግሞ የወንዶች ጀለቢያ ነው። ይሄ ራሱ ይሄ አሁን ለዊንተር ይለበሳል ቀዝቃዛ የሆነበት ቦታ ላይ አዎ ወፈር ያለ ነው። ቀዝቀዝ ያለ ቦታ ላይ ጥለት ተደርጎ ኢስላሚክን ካልቸር ከባህላዊ ከኢትዮጵያ የአፍሪካ ካልቸር ጋር ለማቀናጀት ነው። ኮይቱ አሁን ላይ በስፋት ግንሁን እንደዚህ አይነት ነገሮች በስፋት አልተለመዱም ብዬ አስባለሁ። በጣም ሰውም ለመቀበል ትንሽ ጊዜ ይፈልጋል። ከተቀበለው ካየው በኋላ ደግሞ ሙሉ ምድዋቢ ብዬ አስባለሁ። የኛም ተስፋ እንደዛ ነው፣ እሱን ነው እየጣርን ያለን ማህበረሰቡ ላይ መጀመሪያ ላይ መሰራት ስላለበት እሱ ላይ እየሰራ ነው። ከዛ ደግሞ በልብስ እያስተካከለ ነው ማለት ነው። መልካም አሁን እዚህ ጋር ደግሞ ስመለከተው በጣም ሻይ የሚያደርግ ነው። አሁን ይህም ብለን ብለ ፕሮግራማቸው ቢለብሱት የበለጠ የሚያሳምር የሚያደምቅ ነው እያስባለሁ ነው። ይህም ያምራል ድሪያ ነው ከውስጥ አሁን ከውስጥ የተጠቀምኩት ጨርቅ ያበሻ ጨርቅ ነው ያበሻ ጨርቅ ነው። ይሄኛው ደግሞ ሻይን የሚያደርግ ለኒካ የሆነ ፕሮግራም ሲያርግ ሲኖር ምናምን ሚበደም ሻይን ስለሚያደርግ ውበት በጣም አለሁ። ከለሩም ደግሞ ሲልቨሩ በጣም ቆንጆ ከለር ነው። የሚፈለጉትም ማድረግ ይቻላል። ጎጎራ ነው የሚደረገው ይደረግና ከዛ ከላይ ይሄ ድሪያጣል ይደረጋል። ይሄ ለኒካ አንድ ላይ ለመልበስ የሚፈልጉ ሰዎች ካሉ ግሩፕ ነው፣ ይህንን ደግሞ እናቀርብላቸዋለን። መልካም። አሁን ያየናቸውን አብዛኞቹን እስከ ሂጃቡ ማግኘት ይችላሉ። አሁን ደንቻናቸው በጣም ያምራሉ። አመሰግናለሁ። እንደዚህ ማግኘት ይችላሉ፣ ይቻላል። አንድ ላይ ነው። ብዙ ጊዜ በሂጃብ ነው የምንሰራው። የሚፈልገው ሂጃቡን ይጠቀማል። የሚፈልገው መልካም። እዚህ ጋርም ደግሞ ቲፒካል የሆኑ ቆንጆ የሆኑ ሀበሻ ልብሶች ናቸው በተለያዩ ዲዛይኖች የሰራናቸው ምንድን ነው እነዚህም ለሰርግ ለፕሮግራም ለተለያዩ ነገሮች የሚሆኑ ነው የሀገራችን ልብስ እያስተዋወቅን እስከሆነ ድረስ ቲፒካሉን መስራት ግዴታ ነውእነዚህ ለየት ያለው ዲዛይናቸው በጣም የሚያምር አልባሳት አሉ የተለያዩ ከለር ጥለትም ቆንጆ እዚህ ላይ ደግሞ እኛ ፕሌን የምናደርገው ሰው በሚፈልገው ጥልፍ ልጥፍም የሚፈልግ ካለ ሊተር ሊተር ምናምን ነገር ያደርጉበት በተለያዩ አማራጭ አለ። ቆንጆ ከለር ነው። አሁን ለበዓል ለምናምን ለፕሮግራም አንድ ላይ ለመልበስ ለብዙ ነገር ይሆናል። የተለያዩ ጣል የሚደረጉ እዚህ ሀበሻ ልብሶች፣ እነዚህ አሁን ጥልፍ ናቸው። እነዚህም ከውስጥ ሱሪ ለሚለብሰው አድርገው መጠቀም ይችላል። እንደ ፍላጎታቸው የሰው ቴስት እንግዲህ የተለያየ ነው። ግን ዋናው ነገር ምንድነው፣ በሀገራችን ምርት መስራት እንደሚቻል አንደኛ ያሳያል። እያሳየው ይ ነሱ ነው እና እነዚህ ሀበሻ ቲፒካሎችም አሉ። ጣል የሚደረጉ እንደ ድሪያው ይህም በጣም ያምራል። ያው ብዙ ጊዜ ለቀቅ ያሉ ልብሶች በስፋት ከእምነታቸውን ጋር በደንብ የሚለበስ ስለሆነ በስፋት የእኛ ካልቸር ደስ የሚለው መገላለጥን አይደግፉም። የተለያየን ነገር ብናመጣም እነሱ በሚፈልጉት እንሰራላቸዋለን ከዛ ደግሞ አንድ ያደርገናል እሱ ብዬ አስባለሁ። አሁን እዚህ ጋር የተመለከት ናቸውም አሉ እና ምናልባት እነዚህ ዲዛይናቸው ለየት ያለ ከሆነ እስከ ምን ያክል ጊዜ ውስድባቸዋል? ለዚህ እንዲሁም ደግሞ ዋጋቸውን እዚህ ጋር የተመለከት ናቸው ከስንት ከስንት ማገኝ ይችላሉ? እነዚህ ድሪያዎች እንኳን እስከ ድሪያ አሁን በዚህ ሰዓት እስከ ሀያ አምስት ሺህ ነው። ከመቶ ሀያ አምስት ሺህ ነው። ከዛም ደግሞ የሚቀንስ አለ። ማቴሪያሉ በቀነሰ ቁጥር የሚቀንስ አለ። ይህን እኛ የምናስገባው በጣም በውድ ብር ስለሆነ ምንሸጠው እንደዛ ነው። ሜይ ቢ ውድ የሚያደርገው ላይ ያሉት ሻይመዶች አመጣጡ ምት ከዛ ደግሞ ሚክስም አድርገናል ከሽመና ጋር እሱ ነገሮች እዚያ ጋ ያሉት ሲምፕሎቹ እንዳልኩሽ ከቅድም እስከ 3 ሺህ እስከ 8 ሺህ አምስት መቶ ድረስ እንደ ልዩነታቸው ዲዛይናቸው ይለያያል። እዚህ ጋ የተመለከተቸው አበሻ ልብሶች አበሻ ልብስ የሆነ ያለበት ናበሻ ልጅ ነው በጣም ሁን ላይ ያው እንግዲህ እስከ ሰላሳ አምስት አርባ ድረስ እንሸጣለን። እንደሚፈልጉት ዲዛይን ደግሞ ቃቸ ስለሚለይ ምግብና ቢሆንም እንደዛ ነው። ያው አበሻ ሽመና ሸማኔው ሆ ጥበብ ብዙ ጊዜ ደግሞ ጊዜም ስለሚወስዳል አሰራሩ ይወስዳል። አትሊስት አንድ ወር ይፈልጋል፣ ይህን ለመስራት ለማለቅ። አንድ ቀሚስ አንድ ወር ይፈልጋል ሚኒማ ላዩ ላይ ደግሞ ያሉት ዲዛይኖች ይለያያሉ። ስለሚለያዩ ጊዜውን በዛው ልክ ከፍን ስልሚን ዋጋውም እና ለሰርግ ለኦኬዥን ስለሆነ ይጨምራል። ይ ዋጋ አሁን በብዛት ሲመጡ ፕሮግራም ያለባቸው ሰዎች ሊኖሩ ይችላሉ እና በብዛት ሲመጡ ዋጋ ላይ ተወሰነ አስተያየት ይኖራቸው? አዎ፣ በብዛት ከሆነ የሚመጡት በግሩፕ የተለያዩ ፕሮግራሞች ላይ ተለምድረል አንዳንድ አይነት መልበስ ባህላዊ ነገሮች ደግሞ በብዛት ይፈልጋል ብያስባል እና የተወሰነ ዲስካውንት ይኖራቸዋል። በደንብ ዲስካውንት ይኖራቸዋል። እዚህ ጋር ደግሞ ከእነዚህ ልብሶች ጋር በደንብ የሚያሳምሩ ጌጣጌጦች አሉ ና እነዚህም ቲንክ ቲፒካል ይሆኑ በናባህላዊ ጌጣጌጦች ናቸው። የተለያዩ የእጅ ስራ ናቸው። እነዚህ የእጅ ስራ ናቸው። ደ እና የተለያዩ ጌጣጌጣ አሉ። የአንገት የጆሮ እንደተለያየ ቲፒካል ይሄ ሻይን አለማድረጉንም እንደ አንቲክ ስለምናስበው እኛ ለዛ ነው እንትን እንደዚህ ኪፕ የምናደርገው። ስ የዲያስፖራ የሆኑ ሰዎች ወይ ደግሞ ፎሪነሮች ምናምን መተው ነው የሚገዙ። ለእነዚህም ጆሮ ጌጦች ናቸው። እነዚህ በቆዳ ወደ ወዳደቁ ቆዳ ነው የምንሰራው። ብዙ ጊዜ እንሰራው ነበር እንደዚህ። አሁን ብዙም ወደ ልብሱ ላይ ነው ፎከስ እያደረግኩኝ ያለትና ስለዚህ ተመልካቻችን እንግዲህ ሲመጡ ጊዜ በጣም ባህላዊ ተቸላቸው ባህሉንም ሳይለቅ ደግሞ ከእምነቱ ጋር አንድ ላይ ደግሞ የሚታረቅ ንዱ ይነቶች ማግኘት ይችላሉ። እና ተመልካቾቻችን እናንተን በምን ሊያገኟቸው ይችላሉ? አድራሻችሁን እንዲሁም ደግሞ ለምሳሌ ብዙ ጊዜ ከሀገር ውጭ የሚያሉ ከስተመሮች ሊፈልጉ ይችላሉ ብዬ አስባለሁ ባህላዊ የሆነ ነገር ስላለው በምን እናንተን ኮንታክት ሊያደርጓቸው ይችላሉ? ያው ቦታችን ቦሌ መድሀኒአለም ሸገር ህንፃ ፊት ለፊት ሊንጎ ታወር ሁለተኛ ፎቅ ላይ ነው። እንዲሁም ደግሞ ስልካችን 97476177 ቀጥታ ዳይሬክት እኔን ኮንታክት ማድረግ ይችላሉ። በፍሬም እንሸጣለን፣ በዛትም ደግሞ ማምረት እንችላለን። ወደ ተለያዩ ቦታዎችም መላክ እንችላለን። ስለዚህ እዚህም ሀገር ውስጥ ያሉ ከሀገር ውጭም ያሉ የእናንተ ልብሶች በስፋት በብዛትም ሲንግል መውሰድ ይችላሉ እና እኛም እንግዲህ ከእናንተ መተው ጎብኝተው በጣም የሚያምሩ ቀለል ያሉም እንዲሁም ደግሞ ብዙም ዲቴል ያለባቸው ቆንጆ ቆንጆ ልብሶች አሉ እና መተው እዚህ አይተው እንዲገዙ መልእክት እናስተላልፋለን። እናመሰግናለን። እኔማ መሰግናለው፣ ስለመጣችሁ እዚህ ድረስ በጣም አክብራችሁ ስለመጣችሁ አመሰግናለን። እናመሰግናለን።